ፍቅርዬና ፉፉ አቤት ማማራቸው! ሁሌም አብረውናቸው፣ ማንም አይለያቸው። እንደዚህ ነው የሚያምርባቸው። ባይዘወይ ማለት ነው። ፍቅርዬና ፉፉ እንደዚህ እኮ ነው የሚያምርባቸው። የኔ ታዳጊዎች ፍቅርዬ የኔ ሰሊናዬ የኔ ሰሊናዬ ማለት እንደዚህ ነው የሚያምርባችሁ በቃ ሁለታችሁ ማለት ነው። ፏ ድምቅ ብላችሁ አብራችሁ ይህ ማለት ቡሪካም አብሯ ቡሪካዬ፣ እሱም እኮ ወንድማችን እሱም የኛ ነው ማለት ነው ውዶች፣ ባካችሁ አትከፋፈሉና፣ ዛሬ እንግዲህ የእኛ ፈንዱቻዎች ማለት ነው። የእኛ ፈንዱቻዎች ፏ ድምቅ ሽብርቅ ምር ብለው መተዋል ማለት ነው። የእኔ ሰሊናዬም እንደዚህ ምር ብሎባታል የእኔ ውድ ማለት ነው። ፉፉዬማ የኔ ወንድም ምር ብሎበታል። እንደዚህ ነው የሚያምርባችሁ። እውነቴን ነው የምላችሁ እናንተ አብራችሁ ያምርባችኋል። እውነቴን ለመናገር ሁሌ ሁሌም አብራችሁ ናቸው አይደለ እንዴ? አሁን እንደዛ ነው ፈንዱሻ ፋሚሊዎች ማለት ነው። አንድ የሚረጥረጥ ሰው እንዳላይ ማለት ነው። የልንገራችሁ ማለት ነው። ትናንት ተናግሬ ያለውኝ ሶስቱም አራቱም የኛ ናቸው። ሶ ፍቅርዬ ቤት ዛሬ ገብታችሁ ማለት ነው። የቡሪክ ወዳጅነን የምትሉም የፍቅር ወዳጅነን የምትሉም የፉፉዬም ወዳጆች የምትሉ ማለት ነው ሁላችሁም ፍቅርዬ ቤት ገብታችሁ ላይክ ሽር፣ ሰብስክራይብ፣ ኮፒ ሊንክ ምናምን ሽር ሽር ሽር ሽር አድርጉት በቲክቶክ ምናምን ማለት ነው። እና እንደዛ ማድረግ አለባችሁ ሁሉም የኛው ናቸው። ገባችሁ አለ እንደዛ ነገር ማለት ዛሬ ደግሞ በቃ በአዲስ ነገር ዛሬ እንዴት ነው ግን? በአዲስ ነገር በአዲስ ነገር እኔ ግን ምንድና ፈቅታቃላችሁ ፉፉዬ ማለት ነው። ጎንበስ ብሎ ለፍቅርዬ ቀለበት የሚያስርላት ቀን በቃ እሱ ናፈቀኝ ማለት ነው። ገባችሁ አይደል? እሱ በቃ ተንበርክኮ ማለት ነው። ተንበርክኮ ለፍቅርዬ ተንበርክኮ ቀለበት በቃ አድርጉት። ለድራማን ቢሆን ማለት ነው። አድርጉት ለድራማን ቢሆን ያምርባችኋል አሉ። በቃ ላደ ፏፌሽ በሉ እንጂ እንዴ ፍቅርዬ ናፉ ማለት ነው። በቃ ተንበርክከ ለፍቅርዬ እጇን ይዘ በቃ የእኔ ፍቅር ታገቢኛለሽ በቃ እንደዛ የሚልበት ቀን ናፈቀ ማለት ነው። እስኪ ሼር አርጉለት ፉፉዬ ማለት ነው። እውነቴን ነው የምለው አንድ በቃ ማንጫጫት አለባቸው። በቃ ሰርፕራይዝ ማለት ነው። እና ዛሬ እንግዲህ መጥተዋል ውዶች ዬ ፈንድሻ ፋሚሊዎች እንዳትከፋፈሉ ማለት ነው። ለማን ደስ እንዲል? በጎቹ ደስ እንዲላቸው ባይዘ ወይ በጎቹ ምን አሉ መሰላቸው የሆነ ቤት ትላንት አየቻቸው መቼም እነሱን ካላነሳ አይሆንልኝ በጎቹን ካልተናገር ኮ በቃ እኔ እንጃ ያን ጅልነታቸው ስለሚበዛ ማለት ነው። እና አሁን ማለት ነው ልንገራቸው ትላንት ያየሁትን ማለት ነው የሆነ ቤት ገብተው ማለት ምክንያቱም ጽጌዬን ነክተውብኛል ገባቸኋለ። ዳኔሻ ቀብራራውን ማለት ነው። ከዛ ምናሉ መሰላቸው አብረሽና ሩታ፣ እስኪ ስማቸው ልጥራቸው። ዛሬ አብረሽና ሩታ ከጽጌና ከዳኔ መራቅ አለባቸው። ክስኪውዝ ሚ እውነታችሁን ነው እልቅስ ዳኒና ጽጌ ከእነዚህ ውሸታሞች መራቅ አለባቸው ቢባለው ደስ የሚለው ማለት ነው። ዩ አንደርስታንድ ሚ እኔ ልንገራችሁ ማለት ነው አብሬሽ እና ሩታ እኮ እነጽጌና እነ ዳኒን እኮ እነ ጽጌና ዳኒን ፈልገው በጋራ በግዴታ ነው የተጠጓቸው ማለት። ለምን ብትሉ አንዳንድ የታዋቂ ሰዎች ጋር ለመገናኘት እኮ ነው፣ ገባቸው። ምክንያቱም የአብሬሽና የሩታ ተከታዮች በጎች ናችሁ። በጎች ደግሞ ለመበላት ብቻ ነው የሚያገለግለው፣ ለምንም አይጠቅምም። ሶ እናንተ ለመበላት እንጂ ለምንም አታገለግሉም። የአብሬሽ በጎች እናንተ ለመበላት እንጂ ለምንም እኮ አትጠቅሙም። በቃ በግ ለመበላት ነው ስጋው ነው የሚያስፈልገው አይደለ? ሶ እናንተ ለመበላት ገንዘብ ለመላክ በቃ ለዛ ነው እንጂ ለምንም አትጠቅሙም። እና ዳንሻና ጽግዬ ማለት ነው ቀብረር ያሉ የአራዳ ልጆች ናቸው። በማይመጣ ትምጥንጅ እናንተ ወራዶች ማለት ነው ደመቁ በጎች ትላንትና እኮ እነሱ በቃ አሁን አላስ ነግሪያቸው አለ አበጋዝ አበጋዝ እናሩት እነሱ ምላት እንግዲህ ሌላ ነው አደላ ከጽጌና ከዳኒ መራቅ አለባቸው ብቻቸውን እየተላላሱ እየተሳሳሙ እይስሩልን ቪዲዮ እኔ እነዚህ ልጅ ጽጌ በጣም አስጠልተኛል ኤክስኪውዝ ሚ የምታስጠሉት እኮ እናንተን የልንገራችሁ በጎች እዬ ማለት ነው ዛሬ ያው ድምፅ እየጨመርኩ ምክንያቱም ቢዚ ነኝ እና በጎች እዬ ማለት ነው እናንተ ማለት እኮ ፅጌ ለሰራተኛነት እንኮራቶ እኮ አትፈቅዳችሁም። በቃ ቼክ አታደርጋችሁም ማለት ወራዶች። ምክንያቱም አይምሮ የሚያስብ ነው ለማንኛውም ስራ የሚያስፈልገው ገባ፣ እንደናንተ ጅል አይደለም ይፈለገው እንደናንተ ጅል ያለ እኮ። አረቦቹ በቃ ስለማያውቋችሁ ማነታችሁ ተቀበሏችሁ እንጂ ሐበሻ እኮ አያሰራችሁም። እንደናንተ አይነት ሞኝ ሞኝ እኮ ናችሁ እናንተ በጎች ይማትና ጽግዬ ማለት ነው እንኳን ያለን ጽጌ ደምቁ ራሶ ቼ ታደርጋችሁ ማለት ነው፣ ገባቸው አይደለ? እናንተ በግ ስለሆናቸው ለመበላት ብቻ ነው የምታገለግሉት። ሶ እናንተ ለመበላት እንጂ ለምንም አጠቅሙም። አንዳንድ ፌመሶች ጋራ የተዋወቁት እኮ አብረሽና ሩታን ከበግ ውጭ ከአረብ አገር ከበዲያ እዚህ የአረብ አገር በጎች አንዳንዶቹ ማለት ነው የመዲያም ቀሞች ሳይሆኑ የእነሱ በጎች ማለት ነው። ከእናንተ ውጭ እኮ የሚያውቃቸው የለም ከአረብ አገር የሚኖሩ ሴቶች ሌላ እኮ ማንም አያውቃቸውም። ገባቸው አይደለ ማንም አያውቃቸውም ነበር እኮ። አሁን አሁን እድሜ ለጽጌ እድሜ ለዳኒ ለቀብራራው ማለት ነው። ገባቸ አለ ቀብራራ ያለ እኮ ነው ኩራተኛው ድመት ማለት ነው። እና አንበሳው ገባቸ አለ። እድሜ ለነሱ እነሱ ጋር ሆነው እኮ ነው አንዳንድ ፌመሶች ጋራ ምናምን ዱባይ ራሱ ሄደው። የት ነበር የሚወድቁት? እናንተ ቤት ታስገቧቸው ነበር ለምንድነው ነው ንገሩኝ፣ የምትሉት ዱባይ ሄደው የት ነበር የሚገቡት? መዳን ቤት ልትወስዷቸው መዳን ቤት ልትወስዷቸው ነበረ። ዱባይ እኮ ይሄም ማነሱ ማቴዎስ ጋር እራሱ ያስተዋወቃቸው ማን እንደ ታውቃላችሁ ዳኒ ቀብራራው እኮ ነው። ማን እንደ ታውቃላችሁ ፅጌ ንግሥቷ እኮ ነች ያስተዋወቀቻቸው ማለት ነው ደደቦች። እነሱን ከበጉ ውጭ ቼክ የሚያደርጋቸዋል እንዴ? ከበጉ ከበጎቹ ከሌይ በጋዝዬ ደመቁዬ ምናምን የሚላቸው አለ። ደረ ማንም ቼክ ያደርጋቸው በእናታቸው ሶ በእነሱ ላይ በማድ ላይ ቁመሽ ፈጣሪን ታሚ ያለች አለ። በጽጌና በዳኒ ላይ መስሎች ሰው አንዳንድ ሰዎች እዚህ ቼክ የሚያደርጓቸው ማለት ነው። ገባቸው አይደለ? ከእነሱ ረብጪ እንዲሁም ጽግዬና ዳኒ ናቸው። ከነዚህ ውሸታሞች፣ እኔ በጣም ነው የሚያስጠቅ ውሸታቸው ማለት ነው። ከእነሱ መራቅ ያለባቸው እንደውም ጽግዬና ዳኒ ቀብራራው ገባቸው አይደለ? እና አትጃጃሉ ማለት ነው። ሞኝ ሞኝ ጽግዬ ኮ ለሰራተኛነት ራሱ አትፈልጋችሁም። እናንተ ማሀይ ሞኝ ስለሆናችሁ ሰው በግ ለመበላት እንጂ ለምንም አይጠቅምም። እና እናንተ ለመበላት እንጂ ለምንም አትጠቅሙም። ዩ አንደርስታንድ ሚ አው። ዛሬ በእንግሊዝኛ ነው ገባችሁ። አለ እና እንደዛ ነው እላችኋለሁ ሰ የመጣሁበት ስንትን እሱ አልነበረም። ግን ትላንትና የሆነ ቤት እንደዚህ ስትሉ አይቼ ልንገራችሁ ብዬ ነው። በቃ እናንተ ጅሎች ማለት ነው ልንገራችሁ እንዲው ለዛ ብዬ ነው ማለት ነው። እና ሲቀጥል ሲቀጣጥል ማለት ነው ምን ነበረ? ለፍቅርዬ ነው የመጣሁት ማለት የኔ ሸበላ ማለት ነው። የኔ ፍቅርዬ ማለት ነው። የኔ ሰሊናዬ ማለት ነው። አሁን እንግዲህ እነሱም ዱባይ ሂደው ዘና ይላሉ። ገባችሁ አይደለ? አዎ፣ ዱባይ ሂደው ዘና ይላሉ። ሶስቱ ማለት ነው። ዱባይ ለእነ ፍቅርዬማ ምን ይሰራለች፣ በጣም ነው የሚያምርባቸው ማለት ነው። በቃ ምን ልበላችሁ፣ ምን ልበላችሁ። በቃ ቀበጡ ሄዳችሁ ማለት ነው። ፍቅርዬና ፉፉ ማለት ነው። ፍቅርዬና ፉፉ ቡሪካ፣ ሶስታችሁ፣ ሶስታችሁ ማለት ነው። ፈንዱሻ ፋሚሊዎች የምነግራችሁ ነገር እኛ አንድ ነን። ፈንዱሻ ፋሚሊዎች አትከፋፈሉ። ፍቅርዬም የኛ ፉፉም የኛ ቡሪካም የኛ ሁሉም የኛ ሁሉም የኛ ስለሆኑ መከፋፈል የለባችሁም። የፍቅርዬም ቪዲዮም ላይክ ሼር ሰብስክራይብ ኮፒ ሊንክ አድርጉ ቫይራል እንዲወጣ ማለት ነው። ኦኬ ውዶቼ እና እንደዛ ነው ማድረግ ያለባችሁ እንጂ ፉፉ ጋር መጣች የቡሪካ እናይም ቡሪካ ጋር መጣች የፉፉ እናይም እንዳትሉ። ገባችሁ? አይባልም፣ በቃ አይባልም ማለት ነው። እና እንደዛ ነው ላችኋለሁ። ዛሬ እንግዲህ ፏከሽ ብለው ፏከሽ ክክክን ብለው መተዋል ማለት ነው። ይመርባቸው። ፍቅርዬ የእኔ አበባ ማለት ነው። ይመርብሽ ይመርብሽ ፍኪ ይመርብሽ ፍኪ። እዚህ ጋር ደግሞ የምነግራችሁ እምነት ምናምን ያኔ ኮሜንት ማይቻለው ስለ ፍቅርዬና ስለ ፉፉ ማለት ነው የምትሏላችሁ፣ ፕሊስ እነሱ ስራ ነው እየሰሩ ያሉት ማለት ነው። ገባችሁ አይደለ? ስራ ነው እየሰሩ ያሉት። ተጋባን ምናምን ብለው ሀተ ቀለበት ምናምን ራሱ ቢደራረጉ ስራ ነው እየሰሩ ያሉት። ገባችሁ አይደለ? ዙሮ ዙሮ ሃይማኖትም የተለያየ ሆነ ሃይማኖትም አንድ ሆነ፣ ሳይጋቡ መተቃቀፍ መላላት ምናምን ክልክል ነው አደለ ሀራም ነው በማንኛውም ሃይማኖት ማለት ነው። ሶ እነሱም ያው ስራ ነው እየሰሩ ያሉት። አንድ አይነት እምነትም ቢሆኑ ሳይጋቡ እንደነሩታ መግማማትም አለ ማለት ነው። ገባችሁ አደለ? እና እዚህ ጋር ስራ ነው እየሰሩ ያሉት። እምነት ውስጥ ገብታችሁ ሌላ ሌላ ነገር ባትሉ ጥሩ ነው ማለት ነው። ገባችሁ አደለ? ጥሩ ነው። በቃ ማለት ክርስቲያኖችም ጸሎት አድርጉ፣ እኛም ደግሞ ስሎ ዱዓ እናደርጋል። በቃ እኔ የምለው ምንድነው ሁለታቸው ፈጣሪ መጨረሻቸውን ያሳምርላቸውን የምለው እንጂ ሁለታቸውንም አልጠላቸውም። ሶ ፉፉንም እወዳለሁ ፍቅርዬንም እወዳታለሁ እና እወዳቸዋለሁ። ስለምወዳቸው ደግሞ ፈጣሪ መጨረሻቸውን ያሳምርላቸው። እምነት ውስጥ ገብታቸው አንዳንድ ነገር ባጽፉ ጥሩ ነው። ሁለት አይነት እምነትም ሆኖ አንድ አይነት እምነት ሆኖ ሳይጋቡ መግማማት ማንም አልፈቀደ። ሶ ፍቅር እየናፍፉ ደግሞ ተቃቀፉ ማለት ሌላ ነገር ወይም ተጋቡ ምናምን አይደለም። እነደመቁም እየተግማሙ ነው ከሺህ ወንዶች ጋር ማለት ነው። እና ብዙ እንትን ባትሉ ጥሩ ነው ማለት ነው። የተለያየ እምነትም ሆነ አንድ አይነት እምነትም ሆነ ሳይጋቡ መተቃቀፍ ምናምን ነገር አይፈቀድም። ሀራም ነው። አዎ፣ እና እንደዛ ነው እላችኋለሁኝ። ሌላ እምነት ውስጥ ገብታችሁ ባታወቁ ጥሩ ነው። ልጆቹ ይስሩ ይደጉበት። በቃ ይቀየሩ ማለት ነው። እነዚህ ልጆች ስራ እየሰሩ ነው እንጂ ሌላ ነገር አይደለም። ምቀኛ አትሁኑ አንዳንዶች። እሺ ውዶችዬ፣ ካጠፋ ደግሞ ይቅርታ። ወዳቸዋለሁ። ባይ ዘ ወይ ማለት ነው። ካጠፋ ደግሞ ኮሜንት አድርጉልኝ፣ እመለሳለሁ። እኔ ተመላሽ ነኝ። ወዳቸዋለሁኝ። በሌላ ቪዲዮ እስከምን ማታ እንገናኝ። ሁሉንም አይተን ማለት ነው። ሳታዩ አትፍረዱ፣ በቃ አትፍረዱ። እነሱ የሚሰሩት ስራ ነው። ይስሩ በቃ።